በተያያዘ ዜና ተመራቂዎች በስልጠና ያገኙትን እውቀትና ክህሎት ተጠቅመው የሕዝቡን ማህበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ማረጋገጥ ይኖርባቸዋል ሲሉ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ዘርፍ አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ተናግረዋል። የአማራ ክልል ፖሊስ ኮሚሽን በበኩሉ የሚያጋጥሙ ፈተናዎችን በመሻገር በሰው ሀብት ልማት ላይ ዘርፈ ብዙ ተግባራትን እየሰራ መሆኑን አስታውቋል። የዚህን ዜና ዝርዝርም ከጌታቸው ገደፋው እንከታተል። የአማራ ክልል ፖሊስ ኮሚሽን 33ተኛ ዙር ሰልጣኝ የአድማ መከላከል አባላትን በብርሸለቆ መሠረታዊ የውትድርና ማሰልጠኛ ትምህርት ቤት አስመርቋል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደራዊ ጉዳዮች ዘርፍ አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳላይ ጣሰው በምረቃ ስርዓቱ ላይ ተገኝተው መልእክት አስተላልፈዋል። ተመራቂዎች በክልሉ የህግ የበላይነትን በማስፈን ዘላቂ ሰላም በማረጋገጥና የህዝቡን ማኅበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ማረጋገጥ ይገባቸዋል ብለዋል። ውድ የዛሬ 33ኛ ተመራቂዎች የክልሉ ህዝብ መንግስት ለውጥና አብሳሪ ሁኔታ ቀያሪዎች የእናንተ ሰልጣኞች ዓላማ በክልሉ የህግ የበላይነት በማስፈን ዘላቂ ሰላም በማረጋገጥ የህዝቡን ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ተጠቃሚነት ማረጋገጥ ነው። ስለሆነም ይህን ለመወጣት ደግሞ የጸጥታ መዋቅራችን ነፃ ገለልተኛ መሆን አለበት። የጸጥታ መዋቅራችን በወታደራዊ ስነ ምግባሩ የተመሰገነ ታማኝ ሊሆን ይገባል። የጸጥታ መዋቅራችን ወታደራዊ ግዳጁን በብቃት የሚፈጽም የማድረግ አቅም ያለው፣ በህዝብ ለተመረጠ መንግስት ታዛዥ የሆነ ለህዝብ ታማኝ ህዝቡን የሚወድ መሆን አለበት። በመሆኑም ኃላፊነታችሁ መወጣት ያለባችሁ በዚሁ አላማና ግብ መሰረት መሆን እንዲችል አደራላለሁ። የአማራ ክልል ፖሊስ ኮሚሽን በተከታታይ ጊዜ ያጋጠሙ ፈተናዎችን በመሻገር የሰው ኃይል ልማት ላይ በትኩረት በመስራት የተሰጠውን ተግባርና ኃላፊነት በመወጣት ለክልሉ ሰላምና ልማት የበኩሉን ድርሻ እየተወጣ እንደሚገኝ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደስ እየደጀን ተናግረዋል። ተቋማችን ፖሊስ ኮሚሽን በክልላችን ሁልጊዜም ወይም በተከታታይ ጊዜ ያጋጠሙ ፈተናዎችን እያለፈ በሰው ኃይል አቅም ግንባታ እና በሌሎች ግብዓቶች እየተጠናከረ የተሰጠውን ስራ እና ኃላፊነት በክልል፣ በዞን፣ በወረዳ፣ በአድማ መከላከልና በቪአይፒ ተቋም በመሳሰሉ አደረጃጀቶች በመዋቀር ከፍተኛ መስዋዕትነት ጭምር በመክፈል ለክልላችን ሰላም እና ልማት የበኩሉን ድርሻ እየተወጣ መጥቷል። ባለፉት ዓመታት በተለይም ከቅርብ ጊዜ ወዲህ በጽንፈኛ ኃይሎች እና በዝራፊ ቡድኖች በተሳሳተ ቅስቀሳና ህገወጥ ድርጊት በክልላችን በተለያዩ አካባቢዎች በሰው ህይወትና ሀብት ቀላል የማይባል ሰብአዊና ቁሳዊ ጉዳት ደርሷል። ተመራቂ የአድማ መከላከል አባላት ወደ ስራ ሲሰማሩ በስልጠና ያገኙትን ፖሊሳዊ ሙያ ብቃትና አቅም ተጠቅመው መንግስታዊና ህዝባዊ ኃላፊነታቸውን በአግባቡ እንዲወጡም አሳስበዋል። ኮሚሽነሩ የዛሬ ተመራቂ የአድማ መከላከል ፖሊስ አባላት ሁላችሁም በስራ ላይ ከተሰማሩና በስራ ቆይታቸው በጀግንነት የክልላችን ሰላም በማረጋገጥ ኃላፊነታቸው እየተወጡ ከሚገኙ አመራርና አባላት ጋር በሚገባ ተዋህዳቸው ወደ ስራ በመግባት በስልጠና ያገኛችሁትን ፖሊሳዊ ሙያ ብቃትና አቅም ተጠቅማችሁ ጠንካራ ተቋማዊ ዲስፕሊን፣ መንግስታዊና ህዝባዊ ኃላፊነታችሁን በቁርጠኝነትና በታማኝነት በብቃት የሚሰጣችሁን ተግባር እንደምትወጡ እንድትወጡ በጥብቅ እያሳሰብኩ ውድ ተመራቂዎች፣ ሁሌም እንደሚባለው ፖሊስ ልቡ ሩህሩህ፣ እጁ ንጹህ የሚባለውን ብሔራዊ አነጋገር ተግባራዊ በማድረግ በብቃት በመልካም ስነ ምግባርና በገለልተኝነትና በነጻነት ፖሊሳዊ ኃላፊነታቸውን ሙያዊ በሆነ መንገድ እንድታከናውኑ አደራ ለማለት ይፈልጋል። ሰልጣኞች በስልጠና ቆይታቸው በንድፍ ሀሳብና በተግባር የታገዘ በቂ እውቀትና ግንዛቤ መጨበጣቸውም ተመላክተዋል።